የተወደዳችሁ የአባት ይብሩት እውነት እላችኋለሁ፣ አሁን ከምንጸልየው ጸሎት በኋላ እግዚአብሔር እነዛን ጭንቀቶች ለአንዴና ለመጨረሻ ጊዜ ያራግፋችኋል። እኔ ለእናንተ እንደ እግዚአብሔር ሰው እግዚአብሔር አምላክ እንደ ቀባው እንደ ነቢይ በሕይወታችሁ ላይ እናገራለሁ። የትኛውም ያስጨነቃችሁ ነገር ከዚህ ቀን ጀምሮ እንደ ሳር እንደ ገለባ ከእናንተ ሕይወት ላይ እንዲረግፍ እጸልያለሁ። እግዚአብሔርን ማመስገኛ ምክንያት እንኳን ፈልጋችሁ እስክታጡ ለመንበርከክ ጉልበት እስካይኖራችሁ ድረስ በተለያዩ በኑሮ ውጥረቶች፣ በትዳር ችግሮች፣ በገንዘብ እጥረቶች እና በተለያዩ ውጊያዎች ተጠምዳችሁ ያላችሁ ሰዎች በናዝሬቱ በጌታ በኢየሱስ ስም ይሄ ድምፅ እናንተ ጆሮ በገባ ሰዓት ነፃ እንድትወጡ እጸልያለሁ። በጌታ በኢየሱስ ስም ነፃ እንድትወጡ እጸልያለሁ። ነፃ የሚያወጣ የእግዚአብሔር ልጅ ነፃ እንዲያወጣችሁ በጌታ በኢየሱስ ስም እጸልያለሁ። የምጠራው ስም የናዝሬቱ የኢየሱስ ክርስቶስ ስም ከሰማይ በላይ ከሰማይ በታች በየትኛውም ስፍራ ሁሉ ኃይላት፣ ሥልጣናት፣ አለቆች ሊገዙለት የተገባ ስም ነው። ይሄን ድምፅ የሚሰማ በእናንተ ሕይወት ላይ ሆኖ እንቅፋት የሆነባችሁ የትኛውም ነገር በጌታ በኢየሱስ ክርስቶስ ስምና ሥልጣን ከእናንተ ሕይወት ላይ ከዚህ ሰዓት ጀምሮ ተነቅሏል። በዚህ ቀን ሐሴት ታደርጋላችሁ። በዚህ ቀን ፈጽሞ ስለ ማንኛውም ምድራዊ ነገር አትጨነቁ። እግዚአብሔር አምላክ ውስጣችሁ ላለው ጭንቀት እፎይታ እንዲሰጣችሁ ጸልያለሁ፣ በጌታ በኢየሱስ ስም። ዓለም የሌላት ሰላም፣ ከዚህ ምድር ሊገኝ የማይቻል ነገር ግን ከእግዚአብሔር መንግሥት ብቻ በመንፈስ ቅዱስ አማካኝነት ወደ ሰው ልብ የሚመጣ የትኛውንም ጭንቀት የትኛውንም የሰውን አይምሮና አስተሳሰብ የሚያልፍ የእግዚአብሔር ሰላም በአሁኑ ሰዓት በልባችሁ እንዲሞላ ጸልያለሁ። የእግዚአብሔር መንፈስ እንደ አዲስ በውስጣችሁ መንቀሳቀስ እንዲ የእግዚአብሔር መንፈስ እንደ አዲስ በውስጣችሁ በልባችሁ በአይምሯችሁ እንዲሞላ ጸልያለሁ። እግዚአብሔር አምላክ መንፈሱን እንዲልክላችሁ፣ ካላችሁበት ጭንቀት ነፃ እንዲያወጣችሁ በዚህ ሌሊት በጌታ በኢየሱስ ስም ጸልያለሁ። ነገ ላይ ስትነቁ ማታ ሲያስጨንቃችሁና እንቅልፍ ሲያሳጣችሁ የነበረው ነገር ከእናንተ ሕይወት ላይ ተነቀለ በጌታ በኢየሱስ ስም ተነቀለ። ኢየሱስ እናንተን ባገኛችሁ ጊዜ አንተ እምነት የጎደለህ አንቺ እምነት የጎደለሽ ብሎ በፍጹም አይናገርሽም። ምክንያቱም እምነት በዚህ ሰዓት በመንፈስ አማካኝነት በልብህ በልብሽ ውስጥ በኀይል ይሞላብሻል። እንዲህ ብላችሁ ከእኔ ጋር ጸልዩ። እግዚአብሔር ሆይ ስለ ኑሮዬ፣ ስለ ቢዝነሴ፣ ስለ ፋይናንሴ፣ ስለ ጤናዬ፣ ስለ ቤተሰቤ፣ ስለ ሕይወቴ በሙሉ በአንተ ላይ እታመናለሁ፣ በአንተ ላይ እጥላለሁ። እኔ ተጨነቄ በሕይወቴ ላይ አንድ ሰዓት እንኳን መጨመር እንደማይችል የእግዚአብሔር ቃል ነግሮኛል። እኔ ተጨነቄ በቁመቴ ላይ አንድ ክንድ አንድ ስንዝር እንኳን መጨመር እንደማልችል አሁን ተረድቻለሁ። ጌታ አባትና አምላኬ ሆይ ከዚህ በኋላ ግን አልጨነቅም። ቁጭ ብዬ አንተ የምትሰራውን ማዳን ማየት ነው ምፈልገው። ያንተ ተአምራት በእኔ ሕይወት ላይ እንዲንቀሳቀስ ነው ምፈልገው። በራሴ መንቀሳቀስ ከጀመርኩ እንደምወድቅ አቃለሁ። በራሴ መሄድ ከጀመርኩ ከፊቴ ያለው ተራራ ከእኔ አቅም በላይ እንደሆነ አቃለሁ። ጌታ እግዚአብሔር ሆይ በዚህ ሰዓት ያለሁበት የሕይወቴ ደረጃ ከእኔ አቅም በላይ ነው። በእኔ አቅም ልጓዝ አልችልም፣ ደክሞኛል በእኔ ብዬ እኔ በራሴ መንገዶች ሄጄ ተሰባብሬ ወድቄ አይቸዋለሁ ከዚህ በኋላ ግን ዋጋ መክፈል አልፈልግም። ከዚህ በኋላ ግን እግዚአብሔር አምላኬ ሆይ ዐሥርና ሀያ ዓመታቶችን መጠበቅ አልፈልግም። ከዚህ በኋላ እኔ በሕይወቴ ላይ መታገል አቁሜ ሸክሜን ላንተ እሰጥሃለሁ። በሕይወቴ እያታገለኛለሁ ጉዳይ አለ። ትዳር ከብዶኛል፣ ፋይናንስ ከብዶኛል። ከወር እስከ ወር በገንዘብ ኪሴ ውስጥ አልቆይ ብሎኛል። በተለያዩ ዕዳዎች በተለያዩ ጭንቀቶች ውስጥ ሳሰሬን ያለሁት እግዚአብሔር አምላኬ ሆይ ለአንተ ግን ይሄንን ሸክማ አሳለፌ ስሰጥህ ነፃ እንደምታወጣኝ አምናለሁ። ከጭንቀቴ እንደምትገላግለኝ አምናል። ጸልዩ ጸልዩ ከኔ ጋር ለአስርም ለአስራአምስት ደቂቃም ትሁን ይቺ ጸሎት ይቺ ጸሎት በእናንተና በነገ ደስትንያችሁ መካከል ጣልቃ የምትገባ ጸሎት ናት። በዚህ ሌሊት የእግዚአብሔር እጅ ከማያልቀው ባለጠግነቱ የእናንተን ሕይወት ይጎበኘዋል። ዛሬ ጭንቀት ላይ ናችሁ፣ ዛሬ ለመንበርከክ እንኳን አቅም የላችሁም። ነገር ግን ባትንበረከኩም ይሄ የምትሰሙት ድምፅ በእናንተ ጆሮ ውስጥ በገባ ሰዓት መንፈስም በእናንተ ጆሮ ውስጥ ይገባል። በዚህ ይሄን ድምፅ በምትሰሙ ሰዓት አይምሮአችሁ ውስጥ የቤት ክራይ ምከፊው የለሽም ነገ ምን ትሆኛለሽ፣ የምትበላው የለህም ለልጆችህ የምትከፍለው ነገር የለህም ነገ ምን ትሆናለህ ብሎ የሚያስጨንቃችሁን ድምፅ ያባረራል። እግዚአብሔር አምላክ እንዲህ ብሎ ተናገሩኛል። በተጨነቃችሁበት በየትኛውም ጉዳይ ላይ ፈጣን መልስን እሰጣችኋለሁ። ዛሬ ጠፍቶ ነገ ስለሚጠፋው ነገር ከመጨናነቅ ይልቅ በዚህ ሌሊት ብትጸልዩ፣ በዚህ ሌሊት የእግዚአብሔርን እጅ ብትሹ እግዚአብሔር አምላክ እናንተን ከየትኛውም ወጥመድ ከወደቃችሁበት ሊያድናችሁ እርሱ ታማኝ ነውና፣ ወደ እናንተ ቀርቧልና፣ ትጉና ጸልዩ። ትጉና የእግዚአብሔርን እጅ እሹ። እግዚአብሔር አምላክ ከሚሰጣችሁ በረከት እግዚአብሔር አምላክ ለእናንተ ከሚያመጣው ነገር ይልቅ የእግዚአብሔርን እጅ አስቀድማችሁ ፈልጉ ወገኖቼ። እግዚአብሔር ለእናንተ አሁን እየጠየቃችሁ ያላችሁትን ነገር መስጠት ከብዶት አይደለም ገንዘብ ይሁን ትዳር ይሁን የምትፈልጉትን ስራ ይሁን ቢዝነስ ይሁን የአገልግሎት በሮች ይሁን የውጭ አገር በሮች ይሁን የትምህርቶት ውጤት ይሁን እግዚአብሔር አምላክ ያን ነገር ለእናንተ መስጠት አይከብደውም። ነገር ግን ወገኖች የእሱን እጅ አስቀድማችሁ እንድትሹ ይፈልጋል። ከርሱ ጋር አብራችሁ መራመድ እነዚያ አሁን ከጠራዋላችሁ ነገሮች በሙሉ ስለሚበልጥ እግዚአብሔር አስቀድሞ ከእርሱ ጋር አካሄዳችሁን እንድታሳምሩ ይፈልጋል። እግዚአብሔር ከሱ ጋር አብራችሁ ያላችሁን ግንኙነት እንድታጠነክሩ ሲፈልጉ በሮችን ሊዘጋባችሁ ይችላል። የጠየቃችሁት መልሶችን ሊያዘገይባችሁ ይችላል። እንዲሁም ደግሞ በተለያዩ ፈተናና ውጣ ወረዶች ሊያሳልፋችሁ ይችላል። እነዛን ጊዜያቶች በፍጥነት ለማሳለፍና ከህይወታችሁ ላይ ፈጣን ፈተናን ለማራቅ ከፈለጋችሁ ከእግዚአብሔር ጋር ያላችሁን አካሄድ አሳምሩ። ነገሮችን ሁሉ ወደ መንፈሳዊ ውሰዱት። ችግር ላይ ናችሁ፣ ጸልዩ። በሽታ ላይ ናችሁ፣ ጸልዩ። ጭንቀት ላይ ናችሁ፣ ዲፕሬሽን ላይ ናችሁ፣ ፍቺ ላይ ናችሁ፣ ከስራ ልትባረሩ ነው፣ ቢዝነሳችሁ ፌል ሊያደርግ ነው፣ ልትከስሩ ነው፣ ከስራ ወጥታችሁ ስራ ፈት ልትሆኑ ነው። በተለያዩ በተለያዩ እኔ እንኳን ከማለቃቸው ኬዞች በላይ የሆነ ኬዞች እያጋጠማችሁ ነው። ቦታውን ወደ ጸሎት ውሰዱት። ችግሩን ወደ ጸሎት ቦታ ውሰዱት። በጣም ከምወደውና በሕይወቴ እንደ ፕሪንሲፕል እንደ ህግ ከምጠቀምበት ንግግር መካከል የንስርና የእባብ ታሪክ ነው። ታውቃላችሁ ንስር እባብን ለመግደል ሲፈልግ ወይም ደግሞ እባብን ለማደንና ለመብላት ሲፈልግ ወርዶ ከእባቡ ጋር ግጥሚያ ከጀመረ እባቡ መሬቱን እንደ አድቫንቴጅ ተጠቅሞ ንስሩን ሊገለውና ሊነድፈው ይችላል ምክንያቱም ለእባቡ መሬት የሚባለው ቦታ ምቹ ነው። መሬት ላይ እስካለ ድረስ ንስር እባብን መግደል አይችልም። ነገር ግን ንስሩ እባቡ ኮምፎርተብል ከሆነበት ስፍራ ወስዶ ሰማይ ላይ ኦክሲጅን እንኳን ወደ ሌለበት ስፍራ ከወሰደው በኋላ እባብ ያለውን ግራውንድ ያጣል። እባብ እንደፈለገ ሰማይ ላይ መንቀሳቀስ አይችልም። ምክንያቱም በደረቱ መሳብ አለበት፣ ቦታውን ኮንትሮል ማድረግ አለበት፣ ባላንስ መጠበቅ አለበት። ስለዚህ ንስር እባብን እንደዚህ ነው የሚያደርገው። ወደ ሰማይ ያወጣዋል፣ ግራ ያጋቧል እሱ ሊተነፍስበት ከማይችልበት ስፍራ ወደ ከፍታ ይወስዷል እናንተም ወደ ጸሎት ስፍራ ችግሮቻችሁን፣ ያቃታችሁን ነገር፣ ያስጨነቃችሁን ነገር፣ ወደ ፊት እንዳትቀጥሉ በእግዚአብሔር ፊት የመቆሚያ አቅም ያሳጣችሁን ነገር፣ የትኛውም አሁን በአይምሯችሁ እያሰባችሁት ያለውን ነገር በእናንተና በነገ ከፍታችሁ መካከል እንቅፋት የሆነባችሁን ነገር አትታገሉት፣ በራሳችሁ አትታገሉ፣ በአቅማችሁ አትታገሉ። ነገር ግን ይዛችሁት ወደ ከፍታ ስፍራ ውሰዱት፣ ወደ ጸሎት ስፍራ ውሰዱት። ችግሮቻችሁን፣ ያቃታችሁን ነገር ወደ ጸሎት ስፍራ ስትወስዱ እባቡን ወደ ከፍታ ወይም ደግሞ ወደማይመቸው ስፍራ እየወሰዳችሁት ነው። በዛ ወስዳችሁ ስትጥሉት፣ በዛ ወስዳችሁ አታክ ስታደረጉት እናንተ ድልን ታገኛላችሁ። በዚህ ሌሊት በእናንተ ህይወት ላይ ምናገረው ይሄን ነው። የእናንተ ነገር ሁሉ እንደ እባብ እግራችሁ ላይ ተጠምጥሞ ለ10 ለ20 ለአምስት ዓመት አልነቀል ያለ ከህይወታችሁ ላይ በዚህ ሌሊት እንዲሰበር በጌታ በኢየሱስ ስም ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም እጸል ያለው ከእናንተ ህይወት ላይ ተነቀለ፣ ላይመለስ፣ ላይመለስ በጌታ በኢየሱስ ስም ተነቀለ። እግዚአብሔር ቅዱሳን፣ ይሄንን ፔጅ እስካሁን ድረስ ላይክ እና ሰብስክራይብ ካላደረጋችሁ አሁኑኑ ቤተሰብ እንድትሆኑ ጸልያለሁ። አሁኑኑ ቤተሰብ እንድትሆኑ እና ከእኛ ጋር በየቀኑ የምናደርገውን የጸሎት ፕሮግራም ሰብስክራይብ እንድታደረጉ ቤተሰብ እንድትሆኑ እጋብዛችኋለሁ። እስካሁን አብሬያችሁ የቆየሁት እኔ ፕሮፌት ቃል አብ ነበርኩ። ነገ በሚኖረን በጸሎት ፕሮግራም ላይ እንዳትቀሩ ስል አሳስባችኋለሁ። መልካም ሌሊት።